በክልሉ የምግብ ሉዓላዊነትን በራስ አቅም ለማረጋገጥ ግብ ተጥሎ በመሰራት ላይ ይገኛል። በደቡብ ኢትዮጵያ ክልል አደጋ ስጋት ስራ አመራር ኮሚሽን እንደ ሀገር የተጀመረውን ከተረጂነት የመላቀቅ ሂደት ገቢራዊ ማድረግ የሚያስችል የአመራር የውይይት መድረክ በወላይታ ሶዶ ከተማ መካሄድ ጀምሯል። የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ ሰብአዊ ድጋፍ በራስ መሸፈን እንደ ሀገር የተያዘ እቅድ መሆኑን ጠቅሰዋል። የምግብ ዋስትናን ማረጋገጥ ለበርካታ ጉዳዮች ዋስትና መሆናቸውን የጠቀሱት በክልሉ በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪ እናም የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ተግባሩ የሚመራበት መንገድ ዘላቂ መፍትሄ የሚሰጥ ስለመሆኑም ተናግረዋል። የምግብ ዋስትና ስራዎቻችን በብዙ መንገድ የሚተረጎሙ ለብዙ ነገር ተጋላጭም፣ ለብዙ ነገሮችም ለብዙ ችግሮቻችንም መፍትሄ የሚሆኑ መሆናቸው ይታወቃል። የምግብ ዋስትና የምግብ ሉዓላዊነት የስነ ምግብ ዋስትና የሚባሉ ጉዳዮች በድሃ ሀገር ብቻ ሳይሆን በአደጉ ሀገሮች ላይም ትልቅ ቁልፍ አጀንዳ ናቸው ስለዚህም የምግብ ዋስትና ስራዎቻችን በብልጽግናችን ዘመን የሚመራበት መንገድ እጅግ የተጠና መፍትሄ ማምጣት ያለበትና መፍትሄውን ዘላቂ መፍትሄ ተብሎ ከተለዩ ጉዳዮች አንዱ የሰብአዊ ድጋፍን በራስ አቅም መቻል። ይህ ማለት ሰው ሰራሽም ሆነ ተፈጥሮ በተፈጥሮ አደጋም ሆነ በየትኛውም መንገድ የሚከሰቱ ችግሮችን በራስ አቅም መሸፈን ማለት ነው። ደቡብ ኢትዮጵያ ክልል የመንግስት ረዳት ተጠሪና የፖለቲካና አቅም ግንባታ ዘርፍ ኃላፊ ንጋቱ ጋንታ በምግብ ራስን ለመቻል በሚደረገው ሂደት ሁሉም በኃላፊነት መስራት እንዳለበት ተናግረዋል። በተለይም የአደጋ ስጋት ስራ አመራር ኮሚሽንም በሂደቱ ያለውን ሚና ጠቅሰዋል። በዞን ደረጃም ያለው አደረጃጀት፣ በወረዳ ደረጃም ያለው አደረጃጀት አጠቃላይ የአደጋ ስጋት ስራዎችን መምራት፣ መቆጣጠር፣ ማስተባበር የሚችል ፖለቲካዊ አቅም ህጋዊ አቅም ሎጂስቲካዊ አቅም፣ ፋይናንሳዊ አቅም መኖር አለበት። መረጋገጥ ለ ይ ለሚኮራ የሚሆን አይደለም መደረግ አለ ተቋማዊ አቅምን የማጠናከር የአደጋ ስጋት የኮርዲኔሽን ሚና ይጫወታል። ባለድርሻ አካላትን ከዚህ አደጋን ከመከላከል ከመቀነስ አንጻር መዘጋጀት አለባቸው። ተቋማትን በዚህ ደረጃ መቃኘት፣ ራሳቸውን መቃኘት አለባቸው። የላቀ የቅድመ አደጋ ስጋት ቅነሳ፣ አስቀድሞ የማየት አስቀድሞ መተንበይ፣ ሊመጣ ያለውን አደጋ አይቶ ለዛ አደጋ መዘጋጀት አሁን እያደረገን እንዳለ ሰብዓዊ ድጋፍ በራስ አቅም የሚለው ከሁለት ዓመት በፊት የተወሰነ ውሳኔ፣ አስቀድሞ የማየት ብቃት፣ ነገሮችን አስቀድሞ አይቶ የመከላከል የራስን አቅም፣ ሴፍቲኔት የሚረዱ አርሶ አደሮች ሳይቀሩ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን እንቅስቃሴ ይደግፉታል ያሉት አቶ ንጋቱም አሁንም የግንዛቤ ስራዎች መሰራት እንደሚገባቸውም ተናግረዋል። በመሰረቱ ሰብዓዊ ድጋፍ በራስ አቅም የሚለውን ውሳኔ የሚቃወም ኮንፍሮንት የሚያደርግ ነገር አልገጠመም። በህብረተሰብም ደረጃ ቢሆን ድሮም ቢሆን እናንተ ናቸው ያበሰበሳችሁ እናውቁ ነበረ። ተገቢ ያሉ ሰዎች እዚህ እንደገቡ ብሎ ከሰብትነት የሚጠሩ ሰዎችን ህዝቡ ራሱ እያጠራ አይገባኝም፣ እኔ መጀመሪያም እዚህ መግባት አልነበረብኝም፣ ይህልናንም እየወቀሰኝ ነው እዚህ የሚኖሩ ብሎ በራሱ ፈቃደኝነትን ጭምር ከሰብትነት የወጡ አርሶአደሮች አርሶአደሮች እንዳሉ ነው ሪፖርቱ የሚያሳይ። ማጥራቱ ይህንን አካቶ አንድ ስቴፕ ሄዷል ማለት ነው። እዚህ አንፃር ምንም ችግር የለም፣ ጥሩ ነው ብለው መውሰድ ይቻላል። ግን በጣም ወደ ተግባር ገብተን ጨበጣ ስንጀምር ግን ያልተረዳ ሰው ብዙ እንዳለ ማየት ይቻላል። ስለዚህ ግንዛቤው ቀጣይነት ያለው መሆን አለበት። ማወያየቱ፣ ማግባባቱ ስራ ቀጣይነት ያለው መሆን እንዳለበት እዚህ መያዝ ያለብን ነው የሚመስለው የማጥራቱን በቀጣይነት እየተሰራ በአንድ ግን ሰርቶ የሚያበቃ ነገር በመድረኩ የክልሉ ብሔረሰቦች ምክር ቤት ዋና አፈ ጉባኤ አዳማ ትርባይም፣ በምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተን ጨምሮ ሌሎችም የክልሉ ከፍተኛ የስራ አመራሮችም ተገኝተዋል።